ዛሬ በጅጅጋ ከተማ ነው የምንገኘው። ጅጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክወይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዝዳንቱ እንደነገረኝ ሪፖርት ባለፉት ጥቂት ዓመታት የጅጅጋ የመብራት ኮንሰምፕሽን አራት እጥፍ አድጓል። በመብራት ፣ በመንገድ ፣ በወክወይ ፣ ባይክሩት፣ በሀውሲንግ ሀውሲንግ በብዙ ሺዎች የተገነባው እንዳያቸው ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዜ በማሻሻል እየተጫወተ ያለው ሚና በጣም በጣም ከፍተኛ ነው። እዚህ ጅጅጋ ላይ ያየነው ለውጥ በአዲስ አበባ ከምናቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል። ይሄ በጣም በጣም ተስፋ ሰጪ ነገር ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15 20 አመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አስፋፈ ስርዓታችን ከመጠጥ ውሃ ጋር ከመብራት ጋር ከመንገድ ጋር ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆን ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኖር መኖር አይደለም። በዚህ ምክንያት ጅጅጋ ላይ የተሰራው ስራ ሀረር ላይ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድን ነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል፣ የነሱን ታሪክ፣ የነሱን መልክ፣ የነሱን ጂኦግራፊ አቀማመጥ፣ የነሱን መልካ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘሬ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪን ይቀንሳል እና ከተማን ስናዘምን የምንሰራው ነገ የልጆቻችን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድንነው አንዳንዶች የማይቀበሉ? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ አያዩትም። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንድያደረገ ነውና ለምን አትሰሩም የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ ያስፈልግም። ለኛ ይበጀንን የሚያስፈልገን የሚጠቅመን እኛን የምናውቀው ይበጀንን የሚያስፈልገንን ከኛ ላይ ለዜጎቻችን የሚያስብ ከኛ ላይ ለሀገራችን የሚቆጭ ከኛ ላይ የእኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረዥም ዓመታት እንዲሆንን ባልቀረን ነበር። ይሄ ጪስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየ ነው ያለው። እንግዲህ ሰምታችሁ ከሆነ ጅጅጋ ላይ ሰላሳ ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በሶስት ወር አራት ወር ሊመረቅ ይችላል። የገበታ ፕሮጀክት መቼም በየከተማው እያመጣ ያለው ተጨማሪ ቫሊዩ በጣም የሚገርም ነው። አሁን በሶማሌ ክልል ውስጥ በእንደዚህ ያለ ጽዳት በእንደዚህ ያለ ላንድስኬፕ ስራ በእንደዚህ ያለ ስፋት እንኳን ሆቴል ቀርቶ ሰፈርም አይገኝም። እያመጣ ያለው ቫሊዩ ሲቪሊቲ ነው፣ የአኗኗር ዘ የአገነባብ ዘ አንድ ሰው ምን አይነት የኑሮ ደረጃ ቢኖር ምቹና ተገቢ እንደሆነም ጭምር ትምህርት እያመጣ ነው ያለው። ይሄ ቦታ ሲጠናቀቅ በዚህ ከባቢ ያሉ የጎረቤት ሀገራት ካልንም ጥርጥር እዚህ መጥተው መገልገላቸው አይቀርም። ገበታ እዚህም አርባ ምንጭም ጅማም ጎርጎራም በየቦታው የሚታየው ትላልቅ ቫልዩ ነው፣ አካባቢ ላይ እያመጣ ያለው ይሄን። በሶማሌ ተደግሞ በማየቴ በጣም ደስ ብሎኛል። ለሶማሌ ክልል በዚህ ሳይዝ በዚህ ልክ ትላልቅ ስብሰባ ሊካሄድበት የሚችል ብዙ ነገር በውስጡ የያዘ ቦታ ማየት ቀላል ነገር አይደለም። ይሄ ነገር በተቀመጠለት እቅድ መሰረት ተጠናቆ ለምርቃት እንደሚበቃ ምንም ጥርጥር የለውም። 80 85% የሚሆን ስራው አልቋል። አሁን የማሰማመር ስራ የቀራቸው ከጥቂት ወራት በኋላ ተመልሰን እንደምናስመረቅ ተስፋ አደርጋለሁ። በድምሩ በሶማሌ ክልል ዛሬ ያየናቸው የመሶብ ፕሮጀክት ጅማሯቸው፣ የኮሪደር ስራቸው፣ የገበታ ስራ ከዚያም ውጭ ያሉ በርካታ የመንገድ ፕሮጀክቶች፣ የሆስፒታል ስራዎች በድምሩ ሶማሌ አካባቢ የመነቃቃት ምልክት ያሳያል። ዛሬ ባየሁት ሁኔታ ምናልባት ከባህር ዳር ከአዳማ ከሀዋሳ ውጪ ጅጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሃውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው። ወይም ከአስር ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ ሁለት ሶስት አመት ይሄን ማየት አይቻልም። እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ህዝብ፣ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። የመጨረሻው መልእክቴ በተለይ ለፕሬዝዳንቱ፣ ለካቢኔያቸው አሁን በሰራ ነውና በተገኘው ውጤት አይደለም እርካታ ሊሰማ ነው የሚገባው ባለፉት አመታት ለምንድን ነው ይህንን ሳንሰራ አይቆየ ነው ብለው መጠየቅ አለባቸው። ሰሞኑን ጓደኞቼ ጋር ስናወራ የአራት ኪሎውን ቤተ መንግስትና ዙሪያውን ብቻ ከሁለት አመት በፊት ሶስት አመት በፊት የነበረውን ሁኔታ አንስተን እንወያይ ነበር። አራት ኪሎ ከአደባባዩ ወደ ሸራተን መውረጃው ፍሬንድሺፕ ፌስ ቱ፣ ፍሬንድሺፕ ዋን፣ ሳይንስ ሙዚየም የተሰራበት ያው የሚታወቀው ምን አይነት ሰፈር እንደነበረ የቤተ መንግስት ጋራዥ፣ ብዙ ቆርቆሮዎች፣ የጥበቃ ቤቶች የነበሩበት ነው። ከግቢ ገብርኤል ጀምሮ ደሞ ጓሮ ጓሮውን ሲኬድ በጣም የሚያስፈራ የሚባል ሰፈር ነው። ለኑሮ ፍጹም ያልተመቸ ከፍተኛ የደህንነት መገለጫ ያለው ሰፈር ነው። አዋሬ በተጋሚ ስናፈርስ ታውቃላችሁ የሚያስለውን ነገር አዋሬ ደሞ በጣም የሚያሳዝን ሰፈር ነው። በጥቅሉ 4 ኪሎ የሚባለው ቤተ መንግስት 360 የተከበበው ከፓርላማ ውጪ የአብሮት ላይብራሪን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ደህንነት፣ የመጨረሻ ችግር፣ የመጨረሻ የቆሻሻ ምልክት ሰፈር የነበረው እንዴት ነው 360 ዲግሪ በቆሻሻና በደህንነት ተከበድ እዛ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው የሚል ጥያቄ ያስነሳል። ለረዥም ጊዜ እዛ ቤቱ ስንቀመጥ በቅርብ ርቀት ያሉ የእኛን ጎረቤቶች ህይወት መቀየር ሳንችል እዛ የተቀመጥንበትን ጊዜ በመቁጠር ብቻ ሀገር እየመራ ነው ብለን ማሰብ አስቸጋሪ ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይኸው ነው፣ ጎንደርም ሲካሄድ ይኸው ነው፣ ሀረርም ሲካሄድ ይኸው ነው። አሦሳን በልኩ ይሄው ነው። አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን፣ ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። በእርግጥ በማንኛውም ሰው አይንና መለኪያ ዛሬ ያየነው ነገር ኢምፕሬሲቭ ነው፣ በጣም ደስ ይላል ለውጡ፣ በተለይ አምናቻ አምና ለመጣ ሰው በጣም ደስ ይላል። ግን ያ ደስታ የእርካታ ምንጭ ሆኖ ነገ ልንሰራ የሚገባንን ስራ የሚከለክል ከሆነ ጥፋት ነው እና እኔ ያለኝ መልእክት ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ህይወት ያኗኗር ዘ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። አሁን በከተማ ስራዎቻችን ምንም ጥርጥር የለውም፣ በአፍሪካ ምልክትና ምሳሌ ተደርገን ተወስደናል። በቅርቡ በስንዴ አለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል። ተጀምሯል ነው፣ ግን ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄ ለኛ ተውልን። ይሄ ሀገር ባለቤት አለው፣ ይሄ ሀገር ባለቤት አለው፣ ህዝብ አለው ራሱን የሚወድ ራሱን የሚያከብር ለውጥ የሚፈለግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልክቴና፣ ተባብረን በርትተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርትተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለሁ። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ። የነዳጅ ማጣሪያና የማዳበሪያ ፋብሪካዎች ግንባታ መጀመርን ጠቅላይ ሚኒስትር አብይ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉን አስታወቁ። በትናንትና እለት ወደ ሶማሌ ክልል ያመሩት ጠቅላይ ሚኒስትሩ በፌስቡክ ገጻቸው ባሰፈሩት መልእክት ዛሬ ሐሙስ፣ መስከረም 22 2018 ዓ.ም፣ የሁለቱ ፋብሪካዎች ግንባታ መጀመርን አበስረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅን እንደሚያወጣ እንደሚያጣራና እንደሚያጠራቅም እንደሚያጠራቅን ገልጸዋል። የነዳጅ ማጣሪያ ፋብሪካው በዓመት 35 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውን በመልዕክታቸው አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልል ለዓመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሄድ የነበረው ጎልደን ኮንኮርድ ግሩፕ ወይም ጂሲኢኤል በካሉብና ሀይላላ ሳይቶች ሲያከናውን የነበረውን ፕሮጀክት መጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስትር በትንተናው እለት አስታውቆ ነበር። ከገንዘብ ሚኒስትሩ አህመድ ሽዴ ጋር የተገናኙት የጂሲኢኤል ግሩፕ ሊቀመንበር ዥ ጎንግሻን ቀጣዩን የኢንቨስትመንት ምዕራፍ እቅድና ገንዘብ ልውወጣን በተመለከተ እንደተነጋገሩ ተገልጿል። በቀጣይም ኩባንያው በነዳጅ ማጣሪያ ልማት እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከል ምስረታ ላይ እንደሚሰማራ አስታውቀዋል ተብሏል። በተመሳሳይ በዛሬ ሁለት መሰረቱ የተጣለው የዩሪያ ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግና ከዳጎንቴ ግሩፕ ጋር በመተባበር የሚገነባ እንደሆነ አብይ ገልጸዋል። ነሐሴ ወር ሁለቱ አካላት ግንባታውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካውን ስልሳ በመቶ ድርሻ እንደሚይዝ ኢንቨስትመንት ሆልዲንግስ ደግሞ 40 በመቶ ድርሻ እንደሚኖረው ተገልጾ ነበር። አብይ ለማዳበሪያ ግብዓትነት የሚውለው የተፈጥሮ ጋዝ ከካሉብ የጋዝ ስፍራ እንደሚያወጣ አስታውቀዋል። ፋብሪካው የሚያወጣውን ጋዝ ለማጓጓዝ 108 ኪሎ ሜትር የማጓጓዣ ቱቦ እንደሚጠቀም እንዲሁም በአመት 3 ሚሊዮን ቶን ምርት እንደሚያቀርብ አስታውቀዋል። የማዳበሪያ ፋብሪካው ግንባታ ከሶስት ዓመት ብዙም ባልበለጠ ጊዜ ውስጥ እንደሚጠናቀቅ ከዚህ ቀደም ተገልጾ ነበር። ሁለት አሻጋሪ ፕሮጀክቶች ሲሉ ፋብሪካዎችን የጠሩት ጠቅላይ ሚኒስትር አብይ ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ብለዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ግንባታቸው የተጀመሩትን ፋብሪካዎች አሞካሽተዋል።